ወይ ይቅርታ ጠይቅ። እኔ ያገባኝም ምን እንደ ሀሳብ ነው ያቀረብኩላ አይደለ እንስራው ወይ ስለው ነው እኔ አሁን እሱ ቀስ ብሎ ይቅርታ እንዲጠይቅሽ እናደርግ ትፈልጊያለሽ? ይቅርታ እኔ እሱ በኋላ ነው ደህና ሆነ ግብዳ ድንጋይ ነው። ጥሩ ነው ብትፈነክ ይችላል ምወጣልሽ በግብ ይሄ ጭንቀቱ ምናምን ካዛ ቅድም ያቃጂሽ ያቃጂሽ ምወጣልሽ በግብ ድንጋይ ነው ተብላለች። አትያትና አንተ ያመጣው ጣጣ ነው። ለምን ኩሻፕ ለምን ሃይላንድ እኔ ብያለሁ። አሰላሙ አሊኩም አሌይኩም ረህመቱ ላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም። እኔጋ ሁሉም ሰላሙን አልሐምዱላህ። በዚሁ አጋጣሚ በባለፈው ሀይሚ ና ብሩኬ ተጣልተዋል፣ እንደዚህ ብለዋል እንደዚህ ብለዋል እንደዚህ ብለዋል ስትሉ የነበረ ሰዎች ዛሬ መልስ ያገኛችሁ ይመስለኛል። ሳታረጋግጦ አታውሩ። በሁለተኛ ደረጃ ደግሞ እሷ እንደዛ ያደረገችበት ምክንያት ተናግራለች። ብሩኬ ተከትሎኝ እንዲመጣ ልቡን ለማወቅ ነው ብላለች ማለት ነው። እና ግን የዛሬው ቪዲዮ ማለት ነው ከምር እኔች ልጅ እኮ ማለት ነው ሀይሜ በቃ፣ የፈለገ ነገር ሆና ብትሰራ ያምርባታል። ሀይምቾ፣ ሀይምዋ ያምርባታል ማለት ነው። ልክ ቅድም እኮ እሱ ሳይመጣ በፊት እየሳቀሽ ምን እያለሽ ነበረ ቪዲዮ የሰራሽው ማለት ነው። እሱ ከመጣ በኋላ ደግሞ ትልቅ ድንጋ አሁን በዚህ ብትለው አስባችሁታል። ራሱ ለሁለት ነው የሚከፈለው እንዴ! ይሄ ብሩኬ ደግሞ የሚያስመሰል ሲችል፣ ተመካክረው ልጁን ፕራንክ አረጉት። ፕራንክ ግን እኔ በጣም ደስ የሚሉ የዚህ ላይ ደስ የሚሉኝ የቦታ ጅራ ልጆች በጣም ነው የሚተባበሩት፣ በጣም ነው የሚተባበሩት። አስባችሁታል። እንደምንም ብላችሁ አስራ ምናምን ሺህ ሰብስክራይብ አስገቡልኝ ተብላችኋል። አስራ ምናምን ሺህ ሰብስክራይብ አስገቡልኝ ተብላችኋል። እና እንደምንም ብላችሁ ቡታጅራዎች እንግዲህ ሰብስክራይብ አድርጉ። እንግዲህ እንደተለመደው ልጆን ሰብስክራይብ አድርጉት። ዛሬ ግን ለሀይሚ እና ለብሩኬ መልክት አለኝ። መልክቴ ምንድ ነው? ለምንድን ነው የቡታጅራ ልጆችን ብቻ እያመጣችሁ የምታፈምሱ? ጥያቄ ነው ይሄ ጥያቄ ነው። አድርሱልኝ። እየቀለድኩ አይደለም። ለምን ብዙ ጊዜ አይታችሁ ከሆነ እንዳለ የቡታጅራ ልጆች እርስ በራሳቸው ነው የሚተባበሩት። ሰብስክራይብ የምናደርገው እኛንን የሚተባበሩ የቡታጅራ ልጆች ናቸው። ለምንድን ነው አንዳንድ ሰዎችም በተለይ አሉ፣ ከየአረብ ሀገር የሚመለሱ እህቶቻችን አሉ። ምን አሉ ምን አሉ። ለምንድን ነው አንዳንዴ እነሱንም እያመጣችሁ ሰብስክራይብ የማታስደርጉ? ይህን አድርሱልኝ። እየቀለድኩ አይደለም ወላሂ ለምን ብዙ ልጆች አሉ የንብሮኬ ደጋፊ የሆኑ ኢትዮጵያ የገቡ ቲፎዞዎች አሉ። ለምንድ ነው እነሱን አምተው ሰብስክራይብ ማስደርጉ? አንድ ቀን የእነሱን ደጋፊ ከዱባይ ከሳውዲ ከተለያየ አገር ያሉት እህቶቻችንን ሲያመጡ አላየውም። አላየውም ማለት ነው የሚያመጡት ምንድ ነው። የቡታ ጅራ ልጆች አንድ ሁለት ጊዜ ከነሱ ጋር ቪዲዮ ይታያሉ። በሶስተኛው የራሳቸውን ቻናል ከፍተው ይመጣሉ ማለት ነው። ቻናልም እንዲከፍቱ ደግሞ ምንድን ነው በመሀል ላይ ጓገጭ ይሉና ተጣላነ ተፋጣጥ ምናምን ይሉና ምንድን ነው የሚያደርጉት እንትን ይላሉ ምንድነው ያመጣሉ ማለት ነው። ግን ለመዳም ቅመሞች ለምንድን ነው የእናንተ ደጋፊ የሆናቸው የሆኑ ብዙ አረብ ሀገር የተመለሱ እህቶቻችን አሉ አንድ ቀን ግን ስታመጡ አላየውም። ይህን ግን አድርሱልኝ፣ እየቀለድኩ አይደለም። ሼር ላይክ አድርጋችሁ አድርሱልኝ። ለምንድን ነው የማታመጡት እንዳለ የምትተባበሩት የቡታጅራ እና የቡታጅራ ኢትዩበር ብቻ ነው። ጥያቄ ማለት ነው። ለእናንተ ለብሩኬ እና ለሃይሚ አድርሱልኝ። ለምን ካላችሁ እርስ በራሳቸው ነው የሚጠቃቀሙ፣ ሰብስክራይብ የሚያደርገው የኛው ሰው ነው። እነሱ ደግሞ የሚያመጡት የራሳቸውን ሰው ነው። ጥያቄ የፈጠረብኝ ማለት ነው። እና ለምን ሰው ሰው ነው አደለ? ለምንድነው አንዳንዴ ደጋፊዎቻችሁን ደጋፊዎቻችሁን እማትረዱ? ደጋፊዎቻችሁን ሰብስክራይብ ስታርጉ ሰብስክራይብ አትመልሱም ሲጀምር። በሁለተኛ ደረጃ ደግሞ ሲሸርቱ አንድ ቀን ነው ያላየውም። የምትሸራረቱት ምንድነው? እዛው ቡታጅራ ለቡታጅራ አለቀ። የዚህ መልስ ደግሞ እንፈልጋለን። ለምን እናንተ አሁን ሰው በባለፈው በጣም ሲፈተፍትባችሁ መልስ ሰጣችሁ፣ አለ ሰው ዛሬ መልስ ሰታችኋል፣ ግን እስኪ መቼ ነው እናንተ ለመዳም ቅመም የምትሸርቱት መቼ ነው የመዳም ቅመም የእናንተ ደጋፊ የሆኑ ከዱባይ የተመለሱ እህቶቻችን አሉ መቼ ነው የምትሰብስክራይብ የምታስደርጓቸው ይህን አድርሱልኝ ለምን ብዙ ልጆች ወሬ እንደምታደርሱ አውቃለሁ አሁን የሰሞኑን ጫጫታው ምናምኑን ሰምተው በቀን ይመልሰውላችኋል ገባችሁ እስከ መቼ ነው በቃ ማለት እንደዚህ ለመዳም ቅመሞች የሚቆረቆሩት አድርሱልኝ ጥያቄ ማለት ነው አድርሱ ላይ ለብሩኬ መልስ የመልስ ገባችሁ አይደለም። በሁለተኛ ደረጃ ደግሞ ለቶፊቅ ድምፁ ነው። ብዙ እህቶቻችን በገንዘብ የተነሳ ነው፣ የሆነ የእርዳታ ገንዘብ ሰብስቦ በእሱ የተነሳ ነው የተያዘ እያላችሁ ነው። እሷ ደግሞ ሰው ገጭቶ ገብቶ ነው እያለሽ አላሁ አለም፣ የትኛው እርግጠኛ እንደሆን። እኔ ደግሞ ስደውል ደግሞ ቶፊቅ ሊያነሳልኝ አልቻለም። ግን በቻላችሁት መጠን አድርሱልኝ ማለት ነው ለምን ካላችሁ ቶፊቅስ ምን ደረሰ? ይህን እንዲመልሱልን እንፈልጋለን ማለት ነው። ምክንያቱም ለዚህ ሁሉ ደረጃ ያበቃቸው ቶፊቅና የተንቤ ስለሆኑ ማለት ነው። እና መልስ ፈልጋለው እህት ወንድሞቼ፣ ሰብስክራይብ ላይክ ሸር አድርጋችሁ አድርሱልኝ። እንዲደርስልኝ ስለመፈልግ ገባችሁ። እና የቡታጅራ ኢትዩበሮች ብቻ ነው የሰው ለምንድን ነው የእኛን አንዳንድ የመዳም ቅመሞችን ስደተኞችን የማታበረታቱ እናንተ ልብስ የምትቀይሩት በስደተኛ ጫማ የምትቀይሩት በስደተኛ ቪው የምታገኙት በስደተኛ ዶላር የሚገኘው በስደተኛ እናንተ ግን የምታመጡት ለሰብስክራይብ እና ለላይክ የራሳችሁን የአገር ልጆች ጥያቄ ይሄ እንዲመለስልኝ ይፈልጋሉ አሁን ይህን ስናገር ምቀኛ ምናምን ምናም ልትሉ ትችላላችሁ እንደፈለጋችሁ ማለት ትችላላችሁ ግን ብዙ የተመለሱ ልጆች እኔ ማቃቸው ስላለኝ ገባችሁ ለምን ካላችሁ በቃ ማለት እኛ በኛው መረዳዳት አለብን፣ ካሉ ለምን የመዳም ቅመሞችንም አያቀርቡም? ይህን መልስ ፈልጋለሁ። አድርሱልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።